ጥልኝ፣ የቻናሌ ተከታታዮች እንዴ ናችሁ? ዛሬ ይዤላችሁ የምቀርበው ደግሞ የፍየል ቀይ ወጥ ነው። እሱን መመስራው እንደዚህ ይውላችሁ፣ እንደዚህ ፏ ባለ በከሰል ነው። ክሰል መቼም ታውቃላችሁ፣ ብዙዎቻችሁ ኢትዮጵያ ውስጥ የምትጠቀሙ ሰዎች በእንደዚህ አይነት ምድጃ እንጠቀማለን። መብራት አልነበረም፣ ስለዚህ ውጭ መስራት ስላለብኝ ነው። ይሄ አንድ ኪሎ ሽንኩርት ነው፣ ቀይ ሽንኩርት ነው። በውሃ ብቻ እዚህ ክሰል ላይ ለተወሰነ ሰዓት እንዲበስትልኝ አድርገዋለሁ። ሌሎች የሚያስፈልጉኝ ግብአቶች ደግሞ እንደምታዩት ይሄ የፍየል ስጋ ነው። ፍሪጅ ውስጥ ነበረ፣ ፍሪጅ ውስጥ ስለነበረ አውጥቸዋለሁ። ቀይ ወጥ ስምሰራ በአብዛኛውን ጊዜ ለፍየል ሆነ የበግ ስንጠቀም እንደዚህ አይነት እግሮቹ ላይ ያሉትን ስጋዎቹን መጠቀም አለብን። ሌላው ደግሞ ይሄ ፍርምባ ይባላል። ፍርምባ የሚባለውንም ክፍል ለቀይ ወጥ በጣም በጣም በጣም ቆንጆ ነው። ይሄ ፍርምባው የሚባለው ይሄ በጣም ነው የሚጣፍጠው። ብዙ ሰው እንደውም በግ ሲበላ ወይ ፍየል ሲበላ ፍርምባውን ነው የሚጠይቀው። ከዛ ሌላው ላይ የቀሩትን ደግሞ እነዚህን ግብአቶች አወጣና ከዚህ ላይ ስጋውን አውጣጥቼ ጽድት አድርጌ አጥቤ አሳያችኋለሁ። እንዴት እንደማጸደው ትንሽ ላሳያችሁና ወደ ሌላው ስራ ሄዳለን። እስከዛ ድረስ ማደርገው መሳሽ ሽንኩርቱ እስኪ ይስተካከልልኝ ነው። ይሄንን እንደዚህ አድርገን እንቆርጣለን። እንደዚህ ያደረገን ስቦቹን እንለያቸዋለን። ስቦቹን ብዙ ባናስገባ የተሻለ ነው፣ ምክንያቱም ምንም ጥቅም የላቸውም። ከዚህ በኋላ በተለይ ለትልልቅ ሰው አይመከርም፣ ቅባት ያለው ነገር። እንደዚህ አድርገን ከዚህ አጥንት ላይ የተወሰነውን እንገፈዋለን። ምክንያቱም አጥንት ስንገፍ በጣም መጠንቀቅ ያለብን፣ ሌላው ነገር ደግሞ ምን መሰላችሁ፣ አጥንቱን ሙሉ ለሙሉ ግፍፍ አታድርጉት። ቀይ ወጥ ውስጥም ሆነ ቅቅል ውስጥም ሲሆን ስጋ መብላታችን የምናውቀው አጥንቱን ስንግጠው ነው እንጂ ሙሉ ለሙሉ ተገፉ አይሆንም። እነዚህ እነዚህ በኋላ የሚጸዳዱ ናቸው። ለተወሰነውን ያህል ላሳያችሁ። ይህን ይህ የሚገፈፈውን የዚህን ያህል ከገፈፋችሁ በጣም በቂ ነው። እንደምትወዱት እርግጠኛ ነኝ። ኪችን ውስጥ መስራት ወይ ወጥቤት መስራት ነው ያልተመቸኝ፣ መብራት ስላል ነበር። ስለዚህ ውጭ ወጥቼ ቢሆን ሰርቼ ላሳያቸው ብዬ ነው። እስካሁን ድረስ አለቀኩላችሁም። የዚህን ያህል ስጋውን ከገፈፍ ነው፣ ይሄ በቂው ነው ማለት ነው። ይሄ አንድ ግር አገኘንለት። ለዚህ ሌላው ደግሞ ከዚህ አይነት ተፋው ላይ ይሄውላችሁ፣ እንደምታዩት ይሄ ሙሉ ለሙሉ ስጋው ነው ከአጥንቶቹ ላይ የለየዋቸው ስጋዎች ናቸው። ቆንጆ ስጋን ይወጣልኝ። ይሄ ራሱ ይህንን ድቅቅ አድርጌ እከትፈዋለሁ። ከዛ በኋላ አጣጥቤ በኋላ ታዩታላችሁ። ይሄ ደግሞ የገፈፍኩት ነው። የዚህን ያህል በቃ መግፈፍ ያለባችሁ እንጂ ብዙ ባትገፉት የተሻለ ነው። እንደዚህ እንደዚህ አድርጋችሁ ትገፉታላችሁ። ጽድት ያለ ነው። ወደ ሌላው ስራ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እናንተ እንዳትረሱ። ውጭ ስለምሰራ እንግዲህ በደንብ ጥራቱ ላይኖር ይችላል። ተከታተሉኝ ግን እንግዲህ ስጋይን በዚህ መልክ እንደዚህ ይከትፈውና፣ በጣም ቀላል ስራ ነው እንደዚህ አይነት ነገሮችን መስራት። በነገራችን ላይ ዋናው የሚያስፈልገው ትልቁ ነገር እንደዚህ ቀይ ወጥ ስንሰራ የበግም የስጋ የበሬም የፍየልም ቢሆን ቀይ ወጥ ስንሰራ ትልቁ ነገር ምን እንደሆነ ታውቃላችሁ? ቁሌታችን ነው። ቁሌቱን በጣም መጠንቀቅ አለብን። ከስር እንዳይዝ ድስታችን መጠንቀቅ አለብን፣ በርበሬያችን እንዳይቃጠል እሱን እሱን ከተጠነቀ ግን ስጋውን በደንብ ንጽህና እንደዚህ ከታትፍን ትኩስ ከሆነ ሳይታጠብ ቢገባም ችግር የለም። እንደዚህ ግን ፍሪጅ ውስጥ ካሳደር ነው ቢታጠብ የተሻለ ነው። አንደኛ ፍሪጅ ውስጥ የያዘው ውሃው እንዲለቅልን ያደርግልናል። ስጋው ምን ችክ እንዳይል ወይ አፍ ላይ ያዝ እንዳያደርግ ያደርግልናል። አጥበን በረዶ ሙሉ ለሙሉ ስናላቀቀው። ትኩስ ግን ከሆነ ችግር የለውም፣ ንጹህ ስለሆነ በዛ መልክ እናደርገዋለን። ሽንኩርታችንን እስኪ እናያለን። ሽንኩርት እንግዲህ ይውላችሁ አሁን ሙሉ ለሙሉ እዚህ ያለው ውሃ የለም። በራሱን የመጠጠልኝ ያው አያቾች ደረቅ ነው። ይህ ደረቅ ስለሆነ ብች ነካ ነካ አደርግና እዚሁ ላይ ምን አደርጋለን ዘይታችንን እንጨምራለን። ዘይት አለከው በግምት ነው የማደርገው። በትንሹ አንድ ብርጭቆ የሚሆን ዘይት ያደረኩት የሻይ ብርጭቆ የሚሆን ይሆናል። በዚህ አደርግና በዘይታችን ደግሞ ይሄ እግረ መንገድ የሚሰራ ስራ ነው ተመልካቾቼ፣ ምክንያቱም ወጥ ስንሰራ ሌሎች ስራዎችንም እየሰራን መስራት እንችላለን። በአብዛኞቻችን ኢትዮጵያኖች ደግሞ እጅግ በጣም በጣም ጎበዝ እናቶች ነን። ወጥ ደግሞ እየሰራን ልብስ ልብስ ደግሞ እዛው እያጠብን ደግሞ ልጆችን መከታተል ትኩረታችን በጣም በሰፊ መንገድ የተከፈተ ስለሆነ እግዚአብሔር ይመስገን። እኔ አሁን ልክ እንደዚህ ልጆቼ ትምህርት ቤት ናቸው። ከትምህርት ቤት ሲመጡ መብራት ስላልነበረ እንደዚህ አድርጌ ሰርቼ በከሰልም ቢሆን አደርስላቸዋለሁ። መብራት ከመጣች ደግሞ በመብራት እቀጥላለሁ። እናንተ ግን ተከታተሉኝ፣ አበረታቱኝ። ስለምታበረታቱኝ ስለምትከታተሉኝ ደግሞ እግዚአብሔር ያክብራችሁ። በጣም አድርጌ አመሰግናችኋለሁ። እንደምታዩት ጉርታችን እንደዚህ በደንብ አድርጎ በስሎልናል። አሁን ማደርገ በርበሬን ነው በርበሬን በዚህ ዕቃ ተመጣጣኝ በርበሪያች እናሻለን እንዳልኳችሁ፣ በርበሬ ማሸት እንዳይቃጠል ለማድረግ ውሃ ጠብ ጠብ ማድረግ መፍትሄ አይደለም። ሁሌ መመናገር አብሮ በዛይቱ ግን ደቂቃ ብቻ እንደዚህ እሱት ውሃ ጠብ ጠብ ባረጋችሁ ቁጥር ምንም በባዶ በርበሬ ነው ደግሞ ቅርጽ ደግሞ አሳያቸዋለሁ። ምክንያቱም ቪዲዮ በጣም ይረዝመባቸዋል። እነዚህ ሁሉንም ተቆራጭ ወስደህ ያጥበት ካደረገ መሀል ላይ ከፈት አድርጋችሁ እንደዚህ ሆራ ተደርጓታላችሁ። ከሰል ስለሆነ በጣም ተረጋግቼ ነው የምሰራ ያለሁት። ስትቪዮን ብን ብን ብን እያለ በርበሬውን እራሱ አያስታውቃችሁም። እንግዲህ ተመልካቾችን የሚመስላል ይውላችሁ በደንብ አድርጌ የማስያዋለሁ። ከስር ግን ብረት ድስቴ ስ ስለሆነ ትንሽ ይይዝብኛል፣ ይይዝባችሁ። መሀሏ ላይ ብቻ ውሃ ጠብ ታደርጋላችሁ። ውሃውን ጠብ አድርጋችሁ ቦታዋ ላይ እንዲ ስትነካኳል፣ አያችሁት ራሱ ለቀቅ ያደርጋል። እንደዚህ ጽድት ይልላችኋል። እኔ ግን ሳቁላላ በአብዛኛውን ጊዜ ነጭ ሽንኩርት ከሽንኩርቱ ጋር አብሬ ነው የማቁላላ። አንዳንድ ሰዎች ሲተከተቱ ይጨምራሉ። እሱም ቆንጆ ነው። ግን ከሽንኩርቱ ጋር ደግሞ እንደዚህ ሲቁላላ በጣም ቆንጆ ሽታ እንዲኖረው ያደርግልናል። ወጣችን በጣም ቆንጆ እና ጣፋጭ ወጥ ይሆንልናል። እንግዲህ እንደምታዩት በጣም ቀላል ነው አሰራሩ። ሌላው ደግሞ ቅቤ እንደየ ቤቱ ነው ሁሉ ሙያ። አንዳንድ ሰው ሰርቶ ከጨረሰ በኋላ ያደርጋል። አንዳንድ ሰው ደግሞ ከቁሌት ጋር ያደርጋል። ግን ከቁሌት ጋር ስጋ ሲሆን ነው። ሌላ ምግብ ሲሆን ምስር፣ ሌሎች ስጋ ሲሆን ግን ከቁሌት ጋር እንደዚህ አንድ ማንኪያ አድርጌ አብሬ አሸዋለ ከዚህ በኋላ የሚቀረን። ስጋችንን አጣጥበን መጨመር ነው የሚሆነው። ቁሌታችን በጣም ተጠንቀቁ። ትልቁ ስራ ቁሌት ነው እንጂ ስጋ በደንብ ከታጠበና ከጸዳ ብዙ ችግር የለውም። ይህ ይመስላል እንግዲህ ቁሌቴ። የላሽን ኩቱ በደንብ በስሏል፣ ቆንጆ ሆኖልኛል። በተራተ ተመልካቾቼ እንደዚህ አድርጌ አጥቢዋለሁ። አሁን ይሄ እግር ነው፣ ብዙዎቻችን እናውቀዋለን። ይሄም እግር ነው። ቀይ ወጥ ላይ ስንሰራ ሌላ የምንጨምረው ነገር ቅድም እንዳልኳችሁ ፍረምባ ይጨምራል ይሄ ፍርም በሆነው በደንብ ታጥቧል። ግን ስጋው ስንሰራ መጀመሪያ መጨመር ያለብን አጥንቱ ስለሆነ አጥንቶቹን ነው የምንጨምረው እንጂ የተከተፈውን ስጋ አንጨምርም። አጥንቱን በዚህ መልክ እንደዚህ አድርገን ለተወሰነ ሰዓት አጥንቱ ቀድሞ መብሰል አለበት። ስጋው ከዚህ በላይ ብዙ ስለማያስቸግራል ማለት ነው። እንደዚህ አድርገን እንጨምርና አገላብጠን እናሸዋለን። በስማም ሽታው እንዴት ደስ እንደሚል እነግራችሁ አልችልም። በጣም በጣም በጣም ቆንጆ ወጥ እንደሚሆን እርግጠኛ ነኝ። እንደዚህ አድርጋችሁ ቀስ እያላችሁ ታዋህዱታላችሁ። እርስ በርሱ የራሱ ስጋው ላይ ያለ ውሃው እየተፋ እየተፋ ሲል ሙትት እያላችሁ ስጋው ይሄዳል። እንግዲህ ይህንን ይመስላል። ይሄ ከታሸ በኋላ ደግሞ ቀይ ወጡ ላይ የሚጨመረው ሌላ የተፈጨ የተከተፈው ስጋ ነው። ስጋውን ጨምረን ከዛ በኋላ ወደ ማጠናቂያ ደርሳለን። ከለው ራሱ በጣም ነው የሚያምረው። እንደምታዩት በጣም ነው የወደድኩት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎችን ዳይሪ ሼር በማድረግ ሌሎች ላይ እንዲደርስልኝ አድርጉልኝ። ስለ ተከታተላችሁ በጣም አድርጌ አመሰግናለሁ። በስማም በስማም በስማም። ወጤ እንዴት አሪፍ እንደሆነ ልነግራችሁ አልችልም። ይሄ ቅባት እንደዚህ ጥልል ብሎ የምታዩት በኋላ ትክትክ ብሎ ሲወጣለት አሳያችኋለሁ። አሁን ስጋችንን ይወዳችሁ እንደዚህ አድርገን አጥበናል። እያንዳንዱ ያጠብነውን ስጋ ግን በዚህ መልክ እንደዚህ አድርጌ እንደዚህ እያረግኩኝ ጭምቅ እያረጋችሁ ውሃው ተጠፍፎልኛል። በእርግጥ በመጠፈፊያ ስላደረግኩትኝ እንደዚህ አድርገን እንጨምረዋለን። ከዚህ በኋላ ያለው ነገር ተመልካቾቼ እንግዲህ አለቀ፣ በቃ ይሄ ነው። ይሄን ነው የሚመስለው የበግ ወጥ የቀይ ወጥ አሰራር የበግ ይቅርታ፣ የፍየል አሰራር። የፍየል ወጥ ስንሰራ ቀይ ወጥ ልክ እንደዚሁ እንደ በግም እንደ በሬም አንድ አይነት፣ ብዙ ልዩነት የለውም። ግን ለየት የሚያደርገው ምን መሰላችሁ? የበግ ወጥ ስንሰራ በግ የመብሰል እድሉ በጣም ከፍተኛ ስለሆነ ቶሎ ይበስላል። ፍየል ስገዋ ትንሽ ጠንከር ያለች ከበግ። ስለዚህ እሳት ይፈልጋል፣ ጊዜ ይፈልጋል። ለዛ ብዬ ነው እንጂ ብዙ ልዩነት የለውም። ሚጣፍጥ ወጥ እንደሚሆን እርግጠኛ ነኝ። አሁን እንደዚህ አድርጌ በራሱ ውሃ ሙትት እስኪልኝ ድረስ፣ ከዚህ በኋላ የሚቀርም በጣም ጥቂት ነገር ና መመገብ ብቻ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ናተ ደግሞ በማድበማል እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ ሳታደርጉ እንዳታርፉ። እንግዲህ ወላችሁ ይህንን ይመስላል። ወጤ በጣም ነው የሚያምረው። በእውነት መመላችሁ አልከለስኩትም ገና። የራሱ የአጥንቱም የስጋውም ውሃ እንደዚህ አድርጎ ትክትክ አድርጎ አብስሎልኛል። አሁን የቀረኝ ሆ መከለስ ብቻ ነው። በጣም ነው የሚያምረው። ይወላችሁ እንደምታውቁ በጣም ነው የሚያምረው። ወደዚህ ነው የሚያምረው። እንደዚህ አድርጋችሁ ከዛ እዚህ ላይ ሙቀዋ አዘጋጅቻለሁ። በቀዝቃዛ ባታደርጉት የተሻለ ነው። ሙቀዋ ቢሆን ቆንጆ ነው፣ ግን ትር እንዳይል ያደርገዋል ስጋው የዚህን ያህል ከከለስኩት ይበቃናል። ይሄ ወዲያውኑ የሚንተከተክልን ምን አያችሁት፣ እንደፈለጋቸው እንደዚህ ይታዘዝላችኋል። ስጋውንም በደንብ አድርጎ ብስል ያደርገዋል። የፍየል ስጋ እንዳልኳችሁ ከበግ ስጋ ትንሽ ለየት የሚያደርገው እንደ በግ ስጋ ወዲያውኑ ፍርክሽሽ አይልም፣ ጠንከር ያለ ነው ከበግ ስጋነቱ። ስለዚህ ሲንተከተክ ብዙ ጉዳት ስለማይሰጥ ቢንተከተክ እየተሻለ ነው የሚሆነው እና ይህንን ይመስላል መጨረሻ ላይ ኮረሪማ እና ጨው ነው የሚቀረኛው ከዚህ በኋላ በደንብ ተተክትኮ አረፋው ድፍቅ እስኪል ድረስ አሳያቸዋል አረፋው ድፍቅ አድርጎ እስኪ ገባ እንጠብቃለን ከዛ እንጨርሳለን አረፋው ታለ ግብት ትብሉልናል ስጋችንም በስሉልናል ስጋችን ከበሰለ በኋላ ነው ጨው የምንጠቀመው በአብዛኛው ጊዜ መሆን ያለበት ለምን መሰላችሁ ጨው ያገነትርብናል ስለዚህ ጨዋችን ስለበሰለልን የዚህን ያህል ጨው እናደርግበታለን። ጨው እንደ አጠቃቀማችሁ ቢያንስ የተሻለ ነው። በጨው ባይበዛ እየተመረጠ ነው። ጨው ካረኩ በኋላ ደሞ ትንሽዬ ኮረሪማ አደርገበታለሁ። ኮረሪማ እንደዚህ ትንሽ እናደርገበትና እዚሁ ላይ እንዳለ እንደዚህቹ ገልበጥ ገልበጥ አድርገን ወጣችን አጠናቀቀን ማለት ነው። እንደምታዩት ተመልካቾቼ የፍየል ወጤ ይህንን ይመስላል። ቀይ ወጤ በጣም ቆንጆ ነው። የፍርንባም እንዳላለ እዚህ ጋር ደግሞ እግሩም አለ። ሌላ የሚያስፈልገን ነገር ደግሞ ቢኖር ከእንደዚህ አይነት ጋር ማባያ ቢሆን እርጎ ስለሚያስፈልገን እርጓችን እንደዚህ አድርገን ክፍት እናደርጋለን። ከእርጎ ጋር ወይ ከአይብ ጋር ቢበላ በጣም ደስ ስለሚል ማለት ነው ቀይ ወጥ። ከዛ እንደዚህ አድርገን እንጀራችን እናቀርብና አብረን እንበላለን። እንደምትወዱት እርግጠኛ ነኝ። ሁላችሁ ሞክሩት። እኔ ፍርምባ በጣም ነው የምወደው በነገራችን ላይ ስለዚህ ከፍርምባው ነው መጀመሪያ የማደርገው። ፍርምባዬን እንዲያርጌ እንቀምሰልን ይሄንን ይመስላል ወጤ። ኦ ከዛ ደግሞ እርጓችንን አያምርም። እንደዚህ ቁርስ የሚል እርጎ በማንኛውም ሱቅ ውስጥ ታገኙታላችሁ። እንደዚህ አድርገን ወደ መቅመሱ እንሄዳለን። በስመ ወደ መንፈስ ቅዱስ ሽታው ሽታው እራሱ እንዴት ደስ እንደሚል እነግራችሁ አልችልም። በጌታ ሰው ከእርጎ ላይም እንደዚህ አረጋግና በጣም ቆንጆ ነው። እኔ በጣም ወድጀዋለሁ። ስጋውን በስሉልኛል። ቆንጆ በሳሰኒ በሰለኝ አንድ ብቻ ቀምሼ አይደለም ማሳያችሁ ደግሞ አለ በጣም ሰለኝ የሚጣፍጥ እርጎ በታይ ልነግራችሁ ልጁ ነው። እንደዚህ ከቀይ ወጥ ጋር ስበሉት በጣም የጣፍጠው፣ ሞክሩት እ በጣም አሪፍ ነው። ተመልካችሁ ስለተከታተላችሁ ጊዜያችሁን ሰጥታችሁ ስለምትመለከቱ አስተያየት ስለምጽፉልኝ ላይክ ሼር እያደረጋችሁ ስለምታበረታቱኝ እግዚአብሔር ያክበራችሁ። በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ቻው